ኦቪድ 60 ሺህ ቤቶችን በሚያስገነባበት ኦቪድ ገላን ጉራ ሲቲ ሳይት ላይ ነው የምገኘው። እዚህ ማሳያ ክፍሎች አሉ። እንደሚባለው ኦቪድ ከግንባታ ጥራት አንጻር፣ ከፍጥነት አንጻር፣ እንደዚሁም ደግሞ ዘመናዊነትን ማህበረሰብ ውስጥ ከማስረጽ አንጻር ቤቶቹ ምን አይነት ይዘት አላቸው የሚለውን ለእናንተ ለማሳየት እኔም ለማረጋገጥ ነው የመጣወት። ቆይታ እናደርጋለን። አብራችሁን ቆዩ። ቴክኖሎጂ ተግባራዊ መደረጉ ስለመሆኑ ሰምተናል። አልሙኒየም ፎርምወርክ በመጠቀማችን ምን አይነት በቤቶች ቴክኖሎጂ ዘርፍ አዳዲስ ነገሮችን ተመለከትን፣ ከጥራት በጊዜ ከመጨረስ እንደዚሁም አቅርቦት ችግሮችን ከመቅረፍ አንጻር የራሱ ሚናው ምንድን ነው የሚለውን በጋራ እንመለከታለን። አብራችሁን ቆዩ። በተለመደው የኮንስትራክሽን ትሬንድ ወይም ኮንቨንሽናል ኮንስትራክሽን በምንለው አሰራር ላይ ኮለን እናቆማለን። ከኮለን በኋላ ስላብ እንሞላለን። ከዛ በኋላ ብሎኬት እንሰራለን። ከዛ ልስን እንሰራለን። ከዛ በዚህ ሁሉ ሂደት ውስጥ ግንባታ ሂደት ጥራት ቅልጥፍናና ዘመናዊነትን አጣምሮ የያዘ ነው። ከዚህም ባሻገር የከተሞች የመኖሪያ ቤት እጥረትን ለመፍታት የሚያስችል ቴክኖሎጂ በመሆኑ የመንግስትና ግሉ ዘርፍ የጋራ ትብብር ለዘላቂ ልማት መረጋገጥ ሚናው የጎላ ይሆናል። ቴክኖሎጂውን ብቻ ማምጣት ሙሉ በሙሉ ችግሩን ይፈታል ማለት አይደለም። ቴክኖሎጂው የሚፈልገው የሊደርሽፕ ኮሚትመንት አለ፣ የሂውማን ሪሶርስ ካፓቢሊቲ ካፓሲቲ አለ። ቴክኖሎጂ የሚፈልገው የሪሶርስ ግባት ወይም ዲማንድ እንዳለ፣ እነዚህን እነዚህን ነገሮች አስተሳስሮ መሄድ እስከተቻለ ድረስ እውነት ለመናገር በእኛ ሀገር ላለው ክሮኒክ የቤት ሪስክ በሚወስዱበት ጊዜ ከመንግስትም ሆነ ከሌሎች ተመሳሳይ ባለሀብቶች አስፈላጊውን እገዛ በማድረግ የማህበረሰባችን ክሮኒክ የሆነና ዋና የሆነ ችግር ተባብረን መፍታት ይኖርብናል። ኦቪድ ሪል ስቴት